ፊልሙ ሲጀምር ደይ የተባለ ሰው በአንድ ፎቅ ጣሪያ ላይ በርከት ካሉ ሰዎች ጋር ሲደባደብ ያሳየናል። ብቻውን ቢሆንም በቀላሉ ከሱ ጋር የተሳፈጡትን አፈር ከድባ ያበላቸዋል። ምክንያቱም እሱ ጋንግስተር ነበረና። ደይም ከሰባት ዓመት በኋላ ጋንግስተሮች ተላቆ ወደ ኮሌጅ ይገባል። አሁን የህይወቱን አዲስ መስመር አንድ ብሎም ይጨምራል። በዚህም የሚከራይ ቤት በሚፈልግበት ጊዜ ዳላለው ከዚህ በፊት አስፈሪ ታሪክ ያለውን ቤት ያሳየዋል። ቤቱም ከዚህ በፊት ሰው የሞተበትና ገደቤስ እንደሆነ ቢነግረው ያ የእነሱ ይጣፈንታ ነው በማለት ቤቱን ይከራያል። ታሪኩን በመቀጠል በትምህርት ቤት ውስጥ ሚስተር ፓርክ የተባለ የጂም አስተማሪ በተማሪዎቹ ሲሰደብና ሲንቋሸሽ ያሳየናል። ይህንን የተማሪዎችን ስነምግባር መቋቋም ያቃታው ሚስተር ፓርክም ትምህርት ቤቱን ለመልቀቅ ይወስናል። በዚህ ምክንያትም የትምህርት ቤቱ ርዕሰ መምህር አስተማሪዎችን በሙሉ ከሰበሰባቸው በኋላ በሚስተር ፓርክ ቦታ ሌላ አስተማሪ እንዲፈልጉ ይነግራቸዋል። አስተማሪዎቹም በሚስተር ፓርክ ቦታ ከተማሪዎቻቸው ስነምግባር አንጻር ፈልጎ ማግኘት ከባድ እንደሆነ